ሰላም ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለምንም አይልም፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዘሬም እንደተለመደ እንደዚህ ጽድት ባለነ በተለያየ በቤት እቃዎች ወደ እናንተ ከች ብዬ ያለው ማለት ነው። በጣም በሚያማምሩ በተለያዩ በድስጥ አይነቶች፣ ድስጦች፣ አልሙኒየም ድስጦች በጣም የሚያምሩ ጠንካራ ድስጦች ናቸው። ከምንም በላይ ደግሞ ይሄ ዘመናዊ የሆነ ድስጡን ከምትገዙ ይህን አልሙኒየሙን ድስጡን ብትገዙ የተሻለ ነው። ምክንያቱም አይላጥም እንደፈለጋችሁ አርገታችሁ ማጠፍ ትችላላችሁ እና ይሄ ዘመናዊ ድስት ብዙ ጊዜ ጥንቃቄ ያስፈልጓል። ከዚህ በፊት ኤዲት ባረኩት ቪዲዮ ምናልባት መልእክቱን ሳላስቀምጥ አልቀርም። ስለዚህ ያው በተለያየ አይነት ከትንሽ እስከ ትልቅ በጣም የሚያማምሩ የድስት አይነቶችና ከዛም ባሻገር ደግሞ ማሞቂያ ምግብ የምናስቀምጥበት በጣም ጠንከራ የሆነ እስከ 24 ሰዓት የማያቀዘቅዝ የማሞቂያ ምግብ የምናስቀምጥበት በተለይ በስራ ቢዚ ምንሆን ማታ ቁሳችን ሰርተን ማሳደር እንችላለን፣ ትኩሱን መብላት ከፈለግን ከዛም ባሻገር ደግሞ ምሳችንም እንደዛው ይዘን ቋጥረን ለመሄድም የሚመች ማሞቂያ ምግብ የምናስቀምጥበት የማሞቂያ እቃዎች በተለያየ ከለርና ዲዛይን ወደ እናንተ መጥቷል፣ ማለት ነው። እንደምትወዱት ተስፋ አረጋለሁ። ኢትዮ ኮሚዲያ ቻናልን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማረግ አበረታቱ። ብዙ አዳዲስ ነገሮችን ሁልጊዜ ጊዜ ይዤላችሁ በመጣ ይሆናል። ከዚም ባሻገር ደግሞ ብዙዎቹ እያዘዛችሁ ነው። አጋጣሚ ደግሞ እኔ የምረከበው እንትን ድርጅቱ ታሽጓል። አሁን ግን እየፈለግኩ ነው፣ ሌላ እንትን የምረከብበት ቦታ። ባይዘዌ እንደዚህ አይነት እቃም ኢትዮጵያ ውስጥ ማግኘት በጣም ከባድ ነው። ያኛውንም ያገኘሁትን ተረክቤ ማከፋፈለው፣ በስንት መከራ ያገኘሁት ማከፋፈያ ሱቅ ነበረ እና እሱም ታሽጓል። ኢትዮጵያ ውስጥ ያው ሰርቶ ማብላት ከባድ ነው መሰለኝ፣ አላውቅም። ስለዚህ ኢትዮጵያ ውስጥ እንደዚህ አይነት እቃም ማግኘት ከባድ፣ እስካሁን ድረስ እየፈለግኩ ነው ግን እንደዚህ ራሱን የሆኑን እቃውን ማግኘት አልቻልኩም ማለት ነው። ይህንን ራሱ ተመሳሳይ ነው አብዛኛው የምጠይቀው እንትን ሱቆቹ ተመሳሳይ ነው እንጂ ይሄ ራሱ እቃ የለም እያሉኝ እያስቸገሩ ነው። አላውቅም እንዴት ወደ ኢትዮጵያ ውስጥ ከአንድም ሁለትም ቦታ በቅርንጫፉ ነበረ። ዋና ደግሞ የምንረከብበት አዋሳ ነበረ። እዛ ደግሞ ታሽጓል። ስለዚህ እስኪ እስከ ጊዜ ድረስ ባለውበት ሀገር ወይም ባለውበት ሀገር እዘዙኝ። ከዛ ውጭ ኢትዮጵያ ውስጥ ይህንን ነገር እስከማስተካከል ድረስ ይህን ራሱን እቃ ኢትዮጵያ ውስጥ እንድታገኙ ሁኔታውን አመቻችቼ ነው እንጂ ኢትዮጵያ ውስጥ በአሁኑ ሰዓት አለ ብዬ እንትን አይደለም። እውነታው ንትን እየተናገርኩኝ ስራን ስራይን ብሰራ የተሻለ ነው። ምክንያቱም ስራዬ ለወደፊትም ዘላቂነት ያን ስራ እንጂ ራይ ብዬ ምሰራ የሌሎችንም እንትናቸውን ጠብቄ የምሰራበት እና ይህንንም ልሰራ የተቻልኩት እንደኔ በስደት ያሉ እህቶቼ ብዙ አይነት መግዛት እየፈለገ ኪሎ አለ፣ ጉሙሩክ ላይ መንገላተት አለ፣ ብዙ ነገር አለ እና ከዛ ሁሉ ኢትዮጵያ ውስጥ ብገዛ ብለው የሚመኙ ብዙዎች አሉ። የነዛን ሀሳባቸውንም ከበር ባረገው እኔም ደግሞ ሰሪቼ ብለወጥበት የሚለውን ነገር አስቤ ነው ይህንን ስራ የጀመርኩ። ከዛም ባሻገር ደግሞ አብዛኛው ጊዜ በሰው ቤት የሚሰሩ ሰዎች ስትረስ ውስጥ ይገባሉ። ብዙ አይነት ብቸኝነት አለ። በቃ ሁልጊዜ ይመሻል፣ ይነጋል ተመሳሳይ ህይወት ነው የሚኖሩ እና ከዛም ባሻገር ደግሞ ይህንን አይምሮውን የምናስደስትበት ብንስቅበት አንድ ቀን ያው በፕሮግራም አድርጌ በሳምንት አንድ ቀን ወይም በአስራ አምስት አንድ ቀን የመሳቅ ፕሮግራም እና የሚያስቁ እንትኖቹ ኮሚዲያዎችን እያስተካከልኩኝ በየጊዜው የምለቅላችሁ ቪዲዮን፣ ከዛም ባሻገር ደግሞ ቢዝነሴንም በየመሃሉ እያስተዋወቅኩኝ አብሬ ከእናንተ የምቀጥል ይሆናል። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች፣ ዛሬ እንደዚህ ውብ የሆነው በጣም ጽድት ያሉ የቤት እቃዎችን ይዤላችሁ የመጣሁ ኢትዮ ኮሚዲያ ቻናል በየጊዜው እንደዚህ አይነት ለየት ያለ የቤት እቃዎችን ይዤላችሁ መጣ ይሆናል ማለት ነው። ኤግዛምፕል ጆኮች፣ የፈለጋችሁት አይነት በፈለጋችሁት ዲዛይን አሁን ባለውበት አገር ብቻ ማዘዝ የምትችሉ ኢትዮጵያ ውስጥ መጀመሪያ ሰሞን በደንብ አሰናግጄ ነበር፣ ግን በአንዲት ልጅ ላይ አሁን ቀጥ ብሎ ቆሟል። ግን እየፈለግኩ ነው። አይጠፋም፣ ከእንትን ከልብ ከተነሳን አይጠፋም። እና እኔም እየፈለግኩ ነው። አዲስ አበባ ውስጥ ከአንዴም ሁለት ሶስት አራት ቦታ አምስት ቦታ ጠይቂ አለውኝ ዋን እነዚያን ማርካት ዋና ዋና እሱ ዕቃ ማሸ እቃም እቃዎች የሚሸጡበትና የሚያከፋፍሉበት ጠይቂ ያለው። ግን ይሄ የራሱ እቃ አንዳንድ እቃዎች አሉ። ግን ይሄ አንዳንድ እቃዎች ደግሞ ራሱ የለም ተመሳሳይ አለው እያሉኝ ስለሆነ አሁን ይሄ ባለበት ሀገር አለ፣ ባለበት ሀገር ማዘዝ የምትችሉ ማዘዝ ትችላላችሁ። ግን ኢትዮጵያ ውስጥ እንትን ነው ኮፒን ያለ አሁን ይሄ አለ ኮፒን አልኩኝ እኮ ተመሳሳይ ነው ያለ። ኮፒ አይደለም ይቅርታ፣ ተመሳሳይ ነው እንጂ ራሱ ያው እኔ አብዛኛው የእነዚህ ማስተባበቃችን እቃዎች ልካለሁ ወደ ኢትዮጵያ፣ ልክ ፈልጋሉ ብዬ ከዚህ በፊት እንደዛ አድርጌ ነው የምንረከበው ማለት ነው። ያሱ ግን እንዳጋጣሚ ታሽጓል ሲባል ደግሞ እና ሌላ እየፈለግኩ ነው እላችኋለሁ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ኦርደር እያደረጋችሁ ሁላዎቹን ማሰናግጄ ጨርሼ መጨረሻ ላይ የአንድት ልጅ ብቻ ነው የቀረው። የአንድት ልጅም ያው ትእዛዝ፣ የአንድት ልጅም እንደዛው እንትን ተደርጓል፣ ቀብድ ተሰጥቷል። ግን ቀብድ በተሰጠበት ቦታ ነው ድርጅቱ የታሸገ ማለት ነው። ስለዚህ እና እንደዚህ አይነት ነገር ኢትዮጵያ ውስጥ አብዛኛው ጊዜ እየበዛ ነው፣ ሙስና እየበዛ ነው። ሰርቼ ልብላቢ የሚለው እንዴት ሰርቶ እንደሚመላ አላውቅም። ሀብታሙም ደሃም ያልተለየበት ነገር ከባድ ነው። ብቻ እግዚአብሔር ለሀገራችን ሰላሙን ያምጣልን። ስለዚህ እነዚህን እቃን ባለውበት ሀገር ዱባይ ማዘዝ ትችላላችሁ። ያላችሁበት ቦታ እናደርሳለን። ለጊዜው ነው ኢትዮጵያም ያው በሰፊው እሰራለሁ አይቀርም። እንደማንም ማንም አድርጌ እሰራለሁ። በኮንትሮባንድም ቢሆን እሰራለሁ። ግን ሁኔታውን እስከ ማመቻቸት ድረስ አሁን በዱባይ ያላችሁ ብቻ ማዘዝ ትችላላችሁ ማለት ነው። ለጊዜ ለዚህ ሳምንት እና ለዚች ሁለት ሳምንት ሁኔታውን እስከ ማማቻች ድረስ እንደዛ ማድረግ ትችላላችሁ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ለየት ያለ የቤት እቃዎችን ይዤላችሁ መጥቻያለሁኝ። በዚህ እንትኔ ቻናሌ ነው፣ እንዲሁ ፍያሽ ነው። እንት ቪዲዮ ኤዲት የምታደርጊ ብለው የጠየቁኝ የጠየቀችኝ የሆነች ከስተመራለች ና ውዴ ያው ከዚህ በፊትም መልእክት አስቀምጫለሁ መሰለኝ። አንዳንድ ጊዜ ያው ከኔ ማለት እኔም ከሰው ላይ የሚወደው ነገር አለ፣ የምጠላው ነገር አለ እና ይህን ጥዬ ነገር ግን በተጋ በተደረጋጋሚ ነው ይህን ኮሜንት ያነበብኩት እና ባይዛዊ እኔን ልቤን ስለሚያመኝ ነው እንደዛ ምለው። ቡና በጣም ነው የምወደው ቡና ነው መሰለኝ ልቤን ያደከመው። ለዛ ነው እንትን ምለው ማለት ነው። ስለዚህ ውድ የተከበራችሁ እነዚህ ውብ የሆኑ በጣም የሚያማምሩ ለብፌ የሚሆኑ ለየተኛውም ቴብል የሚሆኑ ተመሳሳይ ዲኮሬሽን ምግብ እንትኑ ሳይሆን እቃው በተለይ ከፍትፍቱ ፊት ይባል ነገር አለእና ቴብል ላይ እቃ ስታስቀምጡ ምግቡ ራሱ ባይጣፍጥ ብሉ ብሉ ይላል። የእቃን ስን ነው ማለት ነው። እውነት እንዳይመስላችሁ እንደዛ ስል እና ዛሬ እንደዚህ ጽድት ያለ ለየት ያለ የቤት እቃዎችን ይዤላችሁ መጥቻለሁ። በቀጣይ ደግሞ እንደዚህ ጽት ያለ በተለያየ ዲዛይን እና ከለር ይዤላችሁ እመጣለሁ ማለት ነው። እንደምትወዱ ተስፋ አረጋለሁኝ። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ለብዙዎች እንዲደርስ ቻናሉ እንዲያድግልኝ እና ማንኛውም ሀሳብ አስተያየቱን ካለ በኮሜንት አስፍሩ። ኮሜንታችሁን አነባለሁኝ። ውድና የተከበራችሁ የኢትዮ ኮሚዳ ቻናል ቤተሰቦች ዛሬ እንደዚህ ውብ የሆኑ በጣም የሚያማምሩ የቤት እቃዎችን ይዥላችሁ መጥቻለሁ። በቀጣይ ደግሞ እንደዚህ ለየት ባለ ነው በተለያየ በቤት እቃዎች አይነቶች ወደ እናንተ እስከምንገናኝ ድረስ ይህንን ቻና ለብዙዎች ሊድረስ ሼር ማድረጋችሁ ነው እና ላይክ ማድረጋችሁን እንዳትረሱ። ይህንን እቃ ደግሞ ለማዘዝ ስትፈልጉ ደግሞ እንዴት ነው የምናዘው? እንዴት ነው የምናገኝሽ? እንዴት ነው የምታደርሽልኝ የምታደርሽልን ብላችሁ ጥያቄ ለምንሄዱባችሁ ይህንን እቃ የምታገኙት በዩቱብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ፣ የዋትስአፕ ሊንክ አለ፣ የኢሞ ሊንክ አለ። ያንን ሊንክ በመጫን በተለይ በቴሌግራም ቻናሌ ሃይ ማለት ትችላላችሁ። እዚህ ውስጥ ማስተዋወቀ ማንኛውም አይነት እቃ ሹት ስክሪን በማድረግ በውስጥ መስመር የምትፈልጉትን ማንኛውም አይነት የእቃ አይነቶችን በመላክ ፎቶውን ወይም ፒክቸሩን ከዛ በዋጋው ከተስማማም በኋላ የድሪቨሪ እራሳችሁ ነው የምትችሉት። ለጊዜው ደግሞ አሁን ባለበት ሀገር ነው። እስኪ ችን ሳምንትና እችን ሶስት ቀን ምናልባት አጋጣሚ አይታወቅም። ስለዚህ እንደዛ እላችኋለሁኝ። ስለዚህ እንደዚህ አይነት ውብ የሆነው በጣም የሚያምሩ የሾርባ ያያችሁ ቀለል ያለ ማንኛውም አይነት የማባያ የማባያ አይነት ማቅረቢያ እንትኖች ክዳኖችም በተለያየ ከለር እና ዲዛይን ወደ እናንተ ከች ብሎላችኋል ማለት ነው። እኔ ነው ጽድት ያለ በጣም ያምር፣ ግን ይሰበራል፣ በጥንቃቄ መያዝ ያስፈልጋል። ሸክላ ነው እንደ ሸክላ ድስት ነው እና እንደዚህ አይነት ጽድት ያለ ደግሞ በተለይ አልሙኒየም ድስጦች። ይሄ ድስት ባይዘዌይ እንትን ነው ፋሽን ነው እንጂ ይላላጣል፣ ምንም እንትን አይልም። ባትገዙ ደስ ይለኛል እኔ ባስተዋውቅም እንኳን ጥንቃቄ ያስፈልገዋል። አስተጣጠብ በሽቦ አይታጠብም። እንደዚህ ብረታማ ነክ በሆነ ነገር ማማሰል አይቻልም እና ጥንቃቄ ያስፈልጋል። መልኩ ነው እንጂ ይሄውን የምታዩት ከታችም ከላይም የተለጠፈ ነው። ስለዚህ ውድ የተከበራችሁ እነዚህ ውብ የሆኑ በጣም የድስት አይነቶችን ና የተለያዩ የቤት እቃ አይነቶችን መምረት ትችላላችሁ ማዘዝ ትችላላችሁ። ያላችሁበት ቦታ ሁሉ በታማኝነት እናደርሳለን። ዛሬ ቆይታ ይህንን ይመስላል። በቀጣይ ደግሞ እንደዚህ ውብ የሆነ በጣም የሚያማምሩ የቤት እቃዎችን ይዤላችሁ መመጣ ይሆናል። አያችሁ፣ እነዚህ እቃዎች አሁን በጣም ነው የሚያማምሩ። ባይዘዌ እንትን አይደለም ሸክላ ነው። ተሰባሪ ነው። ያው ሰውም ይሰበራል። ይህ ደግሞ የቡና የተለያዩ ማንኛውም አይነት የቅመም አይነቶች መፍጨት የምትችሉበት ማሽን አይነት ነው እና ይህም ደግሞ ስቶፍ ነው። ማንኛውም አይነት የማሽን ነክ የሆኑ እቃዎችንም ማዘዝ ትችላላችሁ ማለት ነው። በጣም ምርጥ የሆኑ የማሽን ነክ ነገሮች እየመጣው ነው ዘመናዊና ጊዜያዊ በሆነ መልኩ። ቴክኖሎጂ በጣም እየረቀቀ በመጣ ቁጥር ሁሉም ነገር በማሽን እየተለውጧል ማለት ነው። ስለዚህ የስጋ መፍጫ እንደዚህ ሳምቡሳ መጋገሪያ እና የሌለ ነገር የለም እናንተ ብቻ ማዘዛችሁን እንዳትረሱ እንጂ። ስለዚህ እንደዚህ ደግሞ እንትን ማይክሮዌቭ፣ ስቶቭ በቃ ማለት እቃ የተባለ ነገር ሁሉ ማዘዝ ትችላላችሁ። ያላችሁበት ቦታ እናደርሳለን ማለት ነው። ዛሬ ይሄንን ይመስላል። በቀጣይ ደግሞ እንደዚህ ውብ የሆነውን በጣም የሚያማምሩ የቤት እቃዎችን ይዤላችሁ እስከምመጣ ድረስ ይሄንን ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ትንሽ እንትን እንቅልፍ እንቅልፍ እያለኝ ነው። ለምን እንደሆነ አላውቅም። ለዛ ነው የማጣድፈው እንቅልፍ እንቅልፍ እያለኝ ነው። ቡና እየጠጣሁ ነው። ሰው ቡና እየጠጣ እንቅልፍ እንዴት ነው የሚመጣው? ቆይ ምን ማለት ነው? ምን ማለት እዛው፣ ቆይ ሰው ቡና እየጠጣ እንቅልፍ ሲመጣ አይታችሁ ታውቃላችሁ? ቡና እየጠጣችሁ እንቅልፍ የሚመጣ ነገር እና አሁን እያንቀላፋኝ ቪዲዮን እጨርሽ እድት ማድረግ አልቻልኩ። ስለዚህ እንደዚህ ውብ ሆኖ በጣም የሚያማምሩ እቃዎች አያችሁ፣ እቃው እንዴት እንደሚያምር ምን አባቱ፣ በጣም ነው የሚያምረው። እና ለጥብስ ለተለያየ፣ ለእንቁላል ለብለብ ስራ እና ትንሽ መበያ እንደዚህ የጣፍጣችሁ ለመስራት ከትንሽ እስከ ትልቅ ሾርባ ለመጠጣት እና ወተት ለመጠጣት የሚሆኑ በጣም የሚያማምሩ የቤት እቃዎችን ነው በየጊዜ ይዤላችሁ መጣ ይሆናል ማለት ነው። እና እንዳትረሱ የሚለው ኮሜንት ሀሳብ አስተያየታችሁ፣ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ሁልጊዜ ጊዜ እንደዚህ አዳዲስ እቃዎችን አዳዲስ ቪዲዮዎችን ስለቅላችሁ እንዲደርስላችሁ ማለት ነው። ስለዚህ ሲደርስላችሁ የትም ሳትሄዱ በስልካችሁ ቁጭ ብላችሁ የምትፈልጉትን እቃ መርጣችሁ ማዘዝ ብቻ ነው ከእናንተ የሚጠበቀው። ስለዚህ ዛሬ እንደዚህ ጽድት ያለ በጣም ያማምሩ የቤት እቃዎችን ይዤላችሁ የመጣሁት ኢትዮ ኮሚዲያ ቻናልን እንደዚህ አይነት ውብ የሆነው በጣም ያማምሩ በየጊዜ እዥላችሁ በመጣ ይሆናል። እንደዚህ ጽድት ጽድት ያለ የተለያየ የቤት እቃዎችን ሁልጊዜ የምለቅላችሁ ቪዲዮ ደግሞ ተመሳሳይ አይደለም። ሁሉም ነገሩ ራሱን የቻለ ለየት ባለ እና በተለያየ ጊዜያዊ የሆነው ጊዜያዊ ጊዜውን በሚጠበቀ መልኩ የሚዘጋጅ የቤት እቃዎችን በየጊዜ በምትፈልጉት ከለር እና በምትፈልጉት እንትን የሚዘጋጅ የቤት እቃዎችን በየጊዜ እንደዚህ አድርግ ኤዲት አድርግ ፖስትታለው። ቁጭ ብላችሁ ኤዲት አርግታ ቁጭ ብላችሁ መርጣችሁ ኦርደር ማድረግ ትችላላችሁ። ይቅርታ እና ዛሬ ቆይተ ሄን ይመስላል። ይሄ ጥቁር በጥቁር እኔ አልወድድኩት። ጥቁር በጥቁር ያልወደሽውን እንዴት ነው የምታስተዋውቂው እንዳትሉኝ ማለት ነው። እና ያው እንዲ ካልወደድኩት ሌላ ሰው ሊወድ ይችላል፣ አጋጣሚ አይታወቅም። ስለዚህ እንደዚህ አይነት እቃዎችን ታገኛላችሁ ማለት ነው። ሁሉም ነገር የቤት እቃ ያው አብዛኛው ጊዜ ሴቶች ናቸው የሚያበሱት እና የሚያዘወትሩ ገበያ ራሱ ሲሄዱ ብራቸውን በእንደዚህ በቃ ባዩት ነገር ሁሉ እቃ ምናምን እየሰበሰቡ ነው ብራቸውን ጨርስ ሰርግተው ባዷቸውን የሚመለሱ ማለት ነው። ስለዚህ እቃ ከገዛችሁ አይቀር ቋሚ የሆነው በጣም የሚያማምር ላይን የሚገባ እና ለዘለቄታ የሚቀመጥ የሚሆን እቃ ከገዛችሁ አይቀር እንደዚህ አይነት እቃ ግዙ እያልኩኝ ዛሬ ቆይታ ይህንን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለ በተለያየ በቤት እቃዎች እስከምንገናኝ ድረስ እንደተለመደ ሀገራችን እግዚአብሔር ሰላም ያርግልን። ባይ ባይ። ውድና የተከበራችሁ ኢትዮ